ሰላሙ አለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የውሄ ቤተሰቦች፣ ሰላማችሁ ይብዛበት ባላችሁበት፣ አላህ ይጠብቃችሁ። ከኔ ጋር ሁሉ ሰላም፣ ከእናንተ ጋር ሰላም እንደሚሆን ተስፋ አድርጋለሁ። በያለንበት አላህ ይጠብቃችሁ። በአዲስ ስራዎች መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ ላልደረሰው አዳርሱልኝ ይላችኋለሁ። እቃችን ጥራት ያለው ብቃትና ጥራቱን የጠበቀ ቃላችን እንደ ጥራታችን ነው እና በምትፈልጉት አይነት ዲዛይን ከለር ምርጫችሁን ምርጫችን ነው ብለን እናስቀርብላችኋለን። መነሻችን ከሚሴ መድረሻችን አዲስ አበባ፣ በምትፈልጉት ሀገር በትእዛዝ ይሄድ ይላክላችኋል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እቃችን ጥራት ያለው ነው። መጋረጃ፣ አልጋ ልብስ፣ ትራስ፣ ጨርቆች፣ አርቢያ መጅሊሶችም አሉ ይለቀቅላቸዋል። እና ገብታችሁ አበረታቱኝ። ራታችን በጣም ጥርት ያለ እቃ ነው። ማለት እንዴት ሆናችሁ እንደምታመጡት ገንዘቡን እናውቀዋለን፣ እኛው ራሱ ስላለንበት አረብ ሀገር፣ እኛው ራሱ ስላለንበት ደክመን ለፍተን ጥረን ነው የምናመጣው። ለእናንተም እቃ ስናቅርብ ደግሞ ጥርት ያለ እቃ፣ ሁሌ በእኛ እንድትደሰቱ፣ ሁሌ ደጋግማችሁ ደጋግማችሁ እንድትመጡ፣ እንድትጠይቁን፣ እንድትገዙን፣ ጥርት ያለ እቃ ነው ለእናንተ የምናቀርበው እንጂ ያልሆነ እቃ እናቀርብላችሁም። እባካችሁ ገብታችሁ የፎዚ የሄነትን እና የፎዚን ቤተሰብነት አበረታቱን አጠንክሩን። እና ፎዚ ህቴ ከጎን ትሰራለች፣ እኔ ደግሞ እዚህ ለእናንተ ሼር አደርግላቸዋለሁ። በጋራ አብረን ተያይዘን እናድጋለን። መደገፊያዎች አሉን፣ ትራስ ከነ ፍራሹ፣ ማረቢያ፣ መጅሊስ ከነ ምንጣፉ ከተቆራጭ ምንጣፎች አሉ። የተለያዩ መጋረጃዎች አሉ፣ በከለር በምትፈልጉት አይነት በምትፈልጉት ለቤተሰብ ብትሉ፣ ለሰርግ ብትሉ፣ ለጓደኛ ለእህት፣ ለእናት፣ ለአባት፣ ለወንድም ሰርፕራይዝ የምታደርጉ ካላችሁ፣ ለሰርፕራይዙ ደግሞ ሰው እናዘጋጅላቸዋለን ሄዶ ቤት ድረስ ሰርፕራይዝ የሚያደርግላችሁ። ግቡ፣ እዘዙ፣ እናመጣለን። ጠይቁን፣ እንመልሳለን። ለቃል በቃላችን ታማኝ ነን። ውልፍ ዝልፍ የለም። ሰው ያይናል ብለን ሳይሆን የምንሰራው አላህ ያይናል ብለን፣ አላህ የሚደሰትበትን ስራ ሰርተን ወደ እናንተ ማቅረብ እንፈልጋለን። እኔ ወሄነት ነኝና ወሄነት ማለት ደግሞ መልካምነት ለራስ ነው ማለት ነው ትርጉሙ። ስተረጉምላቸዋል። ስለዚህ በመልካምነት መተናል እና እናንተ ጋር አበረታቱኝ። በተለይ በተለይ ላይኳን ሰብስክራይቧን እንዳይረሳችሁ። ለምን ብትሉ እናንተ ላይክ ባደረጋችሁኝ ቁጥር ለሌላ ሰው ተመልካች ይሄዳል። ያ ደግሞ ለእኔ እገዛ እንዳደረጋችሁልኝ ቆጥራቸዋለሁ። በተለያዩ ስራዎች መጣለሁ። አሁን አረብ ሀገር ነኝ። ወደ ሀገር ስገባ ግን ከዚሁ እየጀመርኩ ነው ለእናንተ እያቀረብኩ ያለሁት። ሰላማችሁ ይብዛ። ሻዋልን በጥሩ እንፍታ።